ኢትዮ አዲስ 13 ነው። እና እስትልን የተከበራችሁ አድማጮቻችን፣ ክብሯን አድማጮች በዛሬው መረጃ ሰዓታችን ሁለት ያክል መረጃዎችን ወደ እናንተ እናደርሳለን። በመጀመሪያ ደረጃ የኢራን መንግስት ቴሌቪዥን ጣቢያ በእስራኤል ጥቃት ደረሰበት፣ መረጃውን ወደ እናንተ የምናጋራ ይሆናል በመቀጠልም የእስራኤል መከላከያ ሰራዊት አዲስ የተሾሙትን የኢራን የጦርነት ጊዜ ዋና አዛዥ መግደሉን አስታወቀ መረጃዎቹን ወደናንተ የምናደርስ ይሆናል እስከ መረጃዎቹ ፍጻሜ ያብራችሁን ቆዩ ግብዣችን ነው ተከታተሉን በቅድሚያም የኢራን መንግስት የቴሌቪዥን ጣቢያ የሆነው ኢራን እስላማዊ ሪፐብሊክ ኒውስ ኔትወርክ በእስራኤል ጦር ጥቃት እንደደረሰበት አስታውቋል ጥቃቱን ተከትሎ በሰዓቱ የነበረው ቀጥታ ስርጭት ሲቋረጥ ቀጥታ ስርጭቱን በመምራት ላይ የነበረችው ጋዜጠኛ ስቱዲዮ ለቃ እንድትወጣ ግድ ብሏል የኢራን እስላማዊ ሪፐብሊክ የዜና አውታር ዘጋቢ በእስራኤል ከተቃጣው ጥቃት በኋላ ስቱዲዮ በአቧራና በፍርስራሽ መሞላቱን ገልጿል። በጥቃቱ በቴሌቪዥን ጣቢያውና በሰራተኞቹ ላይ የደረሰው ጉዳት መጠን እስካሁን በግልጽ አለመታወቁ ነው የተገለጸው። ጣቢያው ከጥቃቱ በኋላ የተቋረጠ ሲሆን ከቆይታ በኋላ በቀጥታ ስርጭት ወደ አየር ተመልሷል። በሌላ በኩል የእስራኤል መከላከያ ሚኒስቴር ጥቃቱ በእስራኤል መፈጸሙን ማረጋገጡን ቢቢሲ ዘግቧል። በመቀጠልም የእስራኤል መከላከያ ሰራዊት የኢራን የጦርነት ጊዜ ዋና አዛዥና ከአገዛዙ ከፍተኛ የጦርነት አዛዦች አንዱ የሆኑትን አሊ ሻድማኒ መግደሉን አስታውቋል። ዋና አዛዡ የተገደሉት በማዕከላዊ ቴህራን በሚገኘው ዋና መስሪያ ቤት ላይ በተደረገ የአየር ድብደባ መሆኑን ተዘግቧል። ጥቃቱ የተፈጸመው የእስራኤል ጦር በደረሰው መረጃ መሰረት በኢራን ወታደራዊ ተዋረድ ውስጥ ካሉት ከፍተኛ ባለስልጣኖች አንዱ የሆኑት የኢራን የጦርነት ጊዜ ዋና አዛዥ ኢላማ በማድረግ እንደሆነም ነው የተገለጸው። አሊ ሻድማኒ በዚህ ወር መጀመሪያ እስራኤል የጥቃት ኦፕሬሽን ውስጥ የተገደሉትን የቀድሞ ጠቅላይ ኤታማዦር ሹም አላም አሊ ራሺዲ ግድን ተክተው ሚናውን መረከባቸው ይታወሳል ሲል ሮይተርስ ዘግቧል። ግድየው በኢራን ወታደራዊ እዝ መዋቅር ላይ ወሳኝ ጉዳት የሚያደርስ ሲሆን የኢራን የጦር ኃይሎች ከፍተኛ አመራሮችን እስራኤል በተደጋጋሚ ኢላማ አድርጋ እያጠቃች ትገኛለች። ለዛሬው የያዝናቸው መረጃዎች እነዚህን ይመስሉ ነበር። ኢትዮ አዲስ 13ን ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስ እና ትኩስ መረጃዎች ሁሌ ቶሎ ቶሎ